አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ስከራቸ ሸቃሊቲ ሜዳ ቤተሰቦች እንዴትራ? ዛሬ ሰወርኩላችሁ ደግሞ ከጀዳ ወደ መካ የነበረኝን ቆይታ ከማታ እስከ ጧት እስከ ቁርስ ድረስ ያለውን ነው። ይህ መንገድ ከመካ አፏን ከጀዳ ወደ መካ የምንገባበት ነው። እዚጋ ተፍትሽ አለ። እዚ ጋር ደግሞ ሆቴል ደረስን። የጀማተል ር በጣም አሪፍ ቆይታ ነበር። ሻንጣችን ምናምን እዚህ ጋር ይስተቅበሉናል። እኛ ደግሞ ወደ ያዝ ነው መካን ቦታችን እንሄዳለን ማለት ነው። ቤተሰብ እዚህ ጋር ቀጣ ለብሼ ለተፍቲሽ ቦታውን ለማለፍ እረስቸው መፍሩት። ወደ ኡምራ የሚሄድ ሰው ቀጣ መልበስ የለበትም ነበር። እዚህ ጋር ሊፍት ነው። በአረበኛ መሳዕድ ወይም ሊፍት ይላሉ እና ረስቸዋለሁኝ። ቀጣ አይለበስም። የሚለበሰው ወይ ዝም ብሎ ፊት መጣል ማድረግ ነው ወይም መሸፈን ነው። እዚህ ጋር የትኬት የምንቀበልበት ነው። የክላሳችንን መጀመሪያ ላይ ውሃ በሎሚ ተዘጋጅቶልናል። እዚህ ከገባችሁ በኋላ በጣም ደስ ይላል። መካኑ በነገራችን ላይ በጣም ውድ ነው ዋጋው። ደስ ይላል ብቻ፣ አሪፍ ጊዜ ነበር። እስከ መጨረሻው ትከታተሉ። እያንዳንዱ ነገሮች ሰውሬ ያለሁ ብዬ ተስፋ አድርጋለሁ። የመጀመሪያ የምሎክ ቪዲዮ ስቀርጽ ነው። ማባሪፍ አደሊ ወደ ሊፍት እየሄደ ነው። ከዛ የሚገርማችሁ ነገር ማለት ነው በጣም ብዙ ነገሮችን እንትን ብያለ እዚህ ጋር ሩማችን ሶስት መቶ ሀያ አምስት ነው። የመጀመሪያ ስሄድ የትኛው ጋ ነው? ያተሳሳተ ሊፍት ነበር የወረድኩትና እየፈለግኩ ነው አለ ኩል ሀል በጣም ደስ የሚል ቆይታ ነበረ። ሀረም የነበረውን ነገር በሙሉ ሰውር ላችኋለው። ይህ መጀመሪያ ስንገባ ስንወጣ ግን ብታዩት ምን እንዳስመሰል ነው። ዙባላ ራሱ ያየን ሰውም ስብሐናላህ ሁለት ክላስ እና ሳላ ሐማም ነው አከትነ ረሐትነ በጣም ደስ ይላል። አንድ ክላስ ሁለት ሰሪር ያለበት የመጀመሪያ ነው እዚህ ጋር ሽንት ቤት ነው መስበህ አለበት ያኔ ገንዳ ማለት ነው መዋኛ በጣም አሪፍ ነበረ አዲስ ቃሪ ታወል ማወሰለት ተባ እና ደስ ይላል እዚህ ጋር ላይቭ ገብችላችሁ ነበር ላይቭ ላይ ነበርኩኝ እና የበናት ሰብስክራይብ ያደርጋችሁ ተከታተሉ እዚህ ጋር ስንተኛው ላይንም ብዬ ምናምን አየሁኝ ግን ሊያሳየኝ አልቻለም። ወደ ላይ ከፍ ስንል ግን እንትን ያሳየን ነበረ፣ ወደ ውጭ ሀረም ይታየን ነበር። ላኪን እኛ እታች ነው የያዝ ነው፣ አምስተኛ ፎቅ ምናምን ተቅሪበን። እዚህ ቃ የገሀዋ ቦታዎች አሉ፣ በጣም ብዙ ነገሮች። በጣም ቆይ፣ በነገራችን ላይ አንድ አመት ምናምን የሆነን ሆቴል ስም ነው አወል ነው አወልድ። ስትገቡ እየወሩ ነ ሰዎች ገሀዋ አረቢ ተባን አረቢ ማእት ነፈስ እሱስ ይዞኛል። ከዚህ በኋላ እንግዲህ ያበቃል። እዚጋ ጋር ሌሊት ላይ ነው ኡምራ ለማድረግ እየገባን ነው። በመጀመሪያ ወደ ከአባ ስንገባ የመሰውርላችሁ በስንገባ ስንገባ ነው እንጂ የኢባዳ ወቅት ላይ አልሰውርም። ለመሰውር አይደለም የሄድኩት፣ ግን እስከምንገባ ያለውን ነገር ወይም ደግሞ እስከምንወጣ ያለውን ነገር እሰውርላችኋለሁ። ለዛ ነው ምሰውርላችሁ በልቢ እና እዚህ ጋር ምን ነበረ? የማስታውሰው ነገር አንዳንድ ነገሮችን እያስታወስኩ ነው። አዎ ይሄ መግቢያችን ነው። ስንገባ ሆቴል አረፍን። ከዛ በኋላ ቆይተን ራት በልተን ምናምን ምናምን እና የወጣነው እዚህ ጋር ተቅሪበን ስንት ሰዓት ነበረ ማለት ነው? ቆይ በርጅ ሰዓቱ ላይ ያለውን ካሰወርኩ ታሳያችኋለሁ። ለማንኛውም እዚህ ጋር መግባት አትችሉም አሉን። እንልፍ በዛኛው በኩል እንድንገባ ማለት ነው። ይላል፣ ካዕባ በጣም ደስ የሚል የማይሰለች የእውነት ሙስሊም እህቶቼ ሳውዲ አረቢያ ያላችሁ ካላችሁ፣ የመካን ሰዓት ተዘይሩት እንዳትሄዱ፣ ሳሰባስባችሁ ሴት ጓደኛ ሆናችሁ መሄድ ትችላላችሁ። እና በጣም ደስ ይላል። ተፍቲሽ ምናምን ምናምን አትፍሩ። ተወከለዋላላህ ደግሞ ተፍቲሽ ብዙም የለም ወደዛ ስትሄዱ ማለት ነው። በስጋ አልበር 79 ላይ ገባን። እንደምታዩት ፊት ለፊታችን እንግዲህ ከአባ እናገኛለ ይህ ዘምዘም ውሃ ነው። መጠጣት የሚፈልግ ይጠጣል። እና ጉዳማችን እንትናለ ከአባ ያ አሁንም እየገባን ያለ ነው። ከአባ ላይ መድረስ ነው። ፎቅ ላይ ሂደናል። ከዛ ወረድን። ቀጥታ ስንወድ መሰአዱን ምንድ ምናገኘው ከአባ አክበር ማሻላ እዚህ ጋ እንግዲህ ምን ጀምርበት ነው፣ አረንጓዴ መብራት እዛ ጋ ይታያችኋል። ከዛ ጋ ብስሚላ ላሁ አክበር ብለን እንጀምራለን። እዛ እስከምንደርስ ነው። ከዛ በኋላ አልሰውርም፣ ምክንያቱም የመጣሁበት አላማ ስላለኝ ማለት ነው። ተስዊር እዛ አቁም ና፣ ስጨርስ እንደገና እሰውርላቸኋለሁ ቤተሰብ። ሀላ ጨረስን፣ እዚህ ጋ ጨርሰን ሰላት እንሰግዳለን ማለት ነው። ይችላችሁ ወደ መውጫ ላይ ነው። እዚ ጋር ከጧፍ በኋላ ሰባት ዙር ጧፍ ስትጨርሱ ሁለት ረካቴን ትሰግዳላችሁ። ከሰገድን በኋላ የት እንሄዳለን? ሰፋ ወልመረዋ እንሄዳለን ማለት ነው። ጧፍ የሚደረግበት ቦታ ነው። ሰፋ መረዋ እዚህ ጋር ጧፍ እናድርጋለን። ሰፋል መርዋ ደግሞ ዞር እና ከዛ ዱዓ የምናደርግበት ነው። ፊ ተራራ ጀበል ምናምን አለ እስተምሩ ማያ ወሪኮም በይድ ሀላ ወጣን። ከዛ ሁሉም ከጨረስን በኋላ እንግዲህ ያለው ነገር ምንድን ነው የሚመስላችሁ? ሰፋ መርዋ ዳ ያው ሰዓቱ እዚጋ ብስንት ሰዓት ነው ብዘብጥ ታያላችሁ ማለት እያ ጀማእትክል ከሌሊቱ ማለት ነው እንደምታይቱ ነው። እዚህ ጋ ያው ሰግደን ከንትን በኋላ ማለት ነው። አሁን እየወጣን ነው የምንወጣው ወደት ነው? ሰፋ መርዋ እንሄዳለን። ከዚህ ልፉ ይሄንን ወጥተን ከዛ እንገባለን ማለት ነው። ሹፍ አረንጓዴ መብራት ዛ ጋ ይታያችኋል። አዎ፣ ምን ሄና ንብዳ አሰፋ መርዋ። ጠይብ፣ አረንጓዴ መብራት ይታያችኋል። እኔ ሲሄድ ነው የምሰውርላችሁ። ያላስ፣ እዚህ ጋም ደግሞ እንደዚህ እንጀምራለን እዚህ ጋር ከዚህ ሱብሃንአላህ ወደ ቀኝ በኩል ይታያችዋል ከዛ ወደ ላይ ሰዎች በዚህ በሌሊት ሰዓት የሞቱ ሰዎችን ያስገባሉ ለምን ለፈጀር ሰላት ሰላተል ጅናዛ ወይም ደሞ የሞተ ሰው ሰላት እንድሰገድባቸው ሀላ እዚህ ጋር አቁማለሁ ተስዊሬን ጠባን እኔም ስጨርስ ነው ምሰውርላችሁ እኔም ልክ ሰዎቹ እንደሚያደርጉት አሁን ጨረስን ሰፋ አል መርዋ። እየወጣን ነው። ወደ የት ነው የምንወጣው? ወደ ሆቴል ማለት ነው። መልሰን እንሄዳለን። እዛም ሰባት ጊዜ እንልፍ። ኪዳ ለፈቴን ከዚህ ጋር እንወጣለን። እዚህ ጋር የሚያጸዱትን እያየሁ ይሄን መኪና መዳን ቤት ይዤው ብሄድ ብዬ አሰብኩ። ምክንያቱም ወገቤን ቆርጾታል። ጽዳት ማጽዳት የጀማ ትርፌ አሁን እየወጣ ነው እየወጣ ነው እየወጣ ነው። የት ነው የምንወጣው? ይላል ሆቴል ታይብ ሆቴል ያሳየኋችሁ ከመጀመሪያ ስንገባ የነበረ ነው። እና ለአራት ቀን ነው ለሶስት ቀን ቆይተናል። ከዛ መጣን መልሰን ወደ ጅዳ በስላም ትቻለሁ። አሁን ጅዳሁን ነ ሪከርድ ማደርግላቸው የሾፍቱ ቄፍ ስንወጣ ይህን ይመስላል። መራጀብኒ ዝች ጋ የምትመጣዋደዋ ያ ስብሀናላህ እና የኛ የቱ ጋ ነው መሰላችሁ? የትኛው ነው ይሄ ነው አይደለም ስተን ሽውዬ እንዝ ለወሪ ኮሚቴ የትኛው እንደሆነ ታየ። ሀቢቢ ኸላስ ይሄ ነፍስ ሮቲን ነው፣ ነፍስ ተስዊር። ምክንያቱም ተመሳሳይ ነው የሚሆነው። ያው እኛ ወደታች እየወረደ ነው ወደ ሆቴሉ። አልመካ ደግሞ ወደ ኋላችን እየቀረ ነው። ሀቢቢ መካ ያረቢ እንከ አሁን እዚህ ጋር የትኛው መሰራችሁ? የእኛ እያያዝ ነው ይሰውር ልከም ዳሚን ወራ ከጋ ህ ነ ር ታሪፉ እነዚህ እርግቦች፣ እነዚህ ስጋቸው ይበላል ሐላል ናቸው። ግን መካ ያሉትን ሙሐረም ነው። እነዚህን አርዶ መብላት ሐራም ነው። ስብሐና ይሄ ነው የያዝነው ክቲል ማለት ነው። ብ ከግራ በኩል ያለው ማለት ነው እና እነዚህ እዚሁ ነው የሚኖሩት። ከረሱል ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ ያሉ ናቸው። ዋሻ ውስጥ እንቁላል የጣልኩት የእነዚህ ሀማማዎች እርግብ ነው የሚባሉት፣ ዋነስ ነው የሚባሉት በአማርኛ የእነዚህ ዘሮች ናቸው። ጠይብ እንዲሁም መቀሳ ተዊል ረጅም ታሪክ አላቸው እና ሹፍ ደስ ይላሉ በጣም እና በጣም ለማዳች ናቸው። የሚበላ ነገር ተሰጣቸው በዙሪያቸው ክብብ ያደርጓቸዋል። እዚ ጋ አረብ እያለ ምንትን ማለት የማይችል ሰው መሄድ የማይችል ሰው እዚ ጋ ተቀምጦ እየገፉ ይወስዷቸዋል። ግን ገንዘብ ይቀበላሉ እስከ ሶስት መቶ ምናምን ሪያል ይመስለኛል። ተቅሪበን ፍቃድ ያለው ሰው እንደዚህ ስራ መጀመር ይችላል። በዚህ አጋጣሚ ዝ መቶ አንዳንድ ጊዜ ሀበሻ ያው ማለፍ ስንል አሳያቸዋል። ሀዛ ሆቴል የኛ የያዝ ነው አወል መትከል ይሄን ይመስላል። እዚ ጋር ማሳጅ አለ ለአስራ አምስት ደቂቃ 25 ሪያል ነው። በጣም ደስ ይላል። የጀማዓተል ኸይር ሹል በጣም ደስ ደስ ደስ ነው የሚለው ጀርባለሁ። ለዛ ነው አዳ ሊፍት ነው። ከዛ አሁን ወደ ብዙ ሰው ነው የሚገባው። እዚ ጋር በጣም ብዙ ኪሎ ነው የሚይዘው። ስለዚህ እኛ አምስተኛ አዶሩል ኻምስ ላይ ነው የምንሄደው ወሰ አሁን ከዚህ ደግሞ መልሰን መስዓድ ኒይዘና ሶስተኛ ዶር ላይ እንሄዳለን። የጀማዕተ አልሙሂም በጣም መብሱጥ ነበር ኩኛ ጀማዕተ ለት ላ ወም የሚገርማችሁ ምን እንዳየ ታውቃላችሁ ይሄ የቁርፋችን ነው ከዚህ እስከዚህ ከዚህ እስከዚህ ብሎ የሚያስቀምጡት እ ሦስት መቶ ቤት ደረስኩ በቃ አሁን ካላሱ ወሰልት ይሄ ደግሞ ፈጅር ላይ መልሰን ለሰላተን ፈጅር ሄድን ዊትር ሰገድን እሱና ሰገድን እና ከዛ መልሰን ደግሞ መጣን ማለት ነው አሁን የት እየሄድን ነው ጠዋት ከረፋዱ ስድስት ሰዓት በኋላ ወደ ቁርስ ልንበላ እየተጓዝን ነው። አያ በናት ወደ ቁርስ ነው። ቁርስ እዚህ ጋር ነው መግቢያው። የሆቴል ትኬት እናሳያለን። መጀመሪያ የገባን በን ይሄን ማለት ነው። ከዛ ቁርስ ፍሪ ነው። ከዚህ እንጀምራለን። የራስን እዚህ ጋር ጣፋጭ ነገር እና የሕጻናቶች ምናምን ነው። ወላኪን የሕጻናቶች ነው ብያችኋለሁ። ዚጋ ያለው ንስተምር ይለወይን እንደዚ ሰዎች ወመኖ ቁርስ እየበሉ ነው። እና ደሞ መብላት አለብን። ማታራት ነው መንዘር ክራሶን አይነት እዚህ ጋር የሳሞሊ አይነት ተርቲቡ በጣም ደስ አለኝ። እንደዛ ዲኮር ነው የሚመስለው፣ የእውነት ግን ዲኮር አይደለም። ሀቂቂ ማለት ነው፣ ሀቂቅ ምግብ ነው ያለ ሙከለል። ሁሉም አይነት ሙከለላት ነው። በጣም ደስ ይላል፣ በጣም ይጣፍጣ። ግን እኔ የምበላው ነገር የለም ከነዚህ ውድ ውስጥ ማለት ነው። እኔ የበላሁት የመቅሪቢ ምግብ አለ፣ እሱነና ዘይቶን ምናምን ሁለት ቀን ቁርስ በላን። አንድ ቀን ምሳ በላን። ወራት ውጭ ነው የበላን ሌላ ምግብ ቤት ሄደን ማለት ነው። እዚህ ጋር በሁሉም ያለው አለ። ከዚህም በሙሉ እኔ አንድ ምግብ ነው የበላሁት። የማያጅብኒ ለአጀብ የጀማተ ልኸር ነው ደስ የሚለው ፈዋካ አለ። ከፈዋካ አናናስ ብቻ ወስጃለሁ እዚህ ጋር ሌላው ለመንዘር ነው ሁሉም ምግብ ለመብላት አይደለም። እዚህ ጋር ተምር አጀዋ በጣም ነው የምወደው፣ ደዋ ነው በነገራችን ላይ። ተምር አጀዋ ማለት ጥቁሩ ተምር ነው። ካለ አረቦች ቤት ብሉት፣ ደዋ ነው። ግን አኼሩ ዘመን በየሁሉም ቤት ይሄዳል ይባላል። አሁን ግን ውድ ነው። ካርቶኑ ራሱ አንድ መቶ ሰማንያ አራት ሪያል ሳውዲ ነው። ሽፍቱ እዚጋ ሰላጣ በጣጥስና ሰላጣ አዲ ወስጃለሁ። ከዛ ደግሞ ይሄ መሀል ላይ ያለው የመግሪብ ምግብ ነው፣ በጣም ነው የምወደው። በነገራችን ላይ መግሪቢዎች ቤት ተሰራ ያላ ኩሉማ ማባሀቦ ጆብና ቀሽቋን የሚባል ነበር እወድ ነበር ግን አላገኘሁት። ሙዚቃ ካልሆነ እንስተመር ሽፍቱ ይሄ ደግሞ መቅዱስ ነው። መቅዱስ የሚባል በባንዳር የሚሰራ ሀቦ ለክል ባህል እዚህ ጋር ከድን ሌሚውን ኦነት ሁል ይለ መብላይ። በነገራችን ላይ ሶስት ሆነን ነው ምንበላው ማለት ነው። ሀዛ ህክታር ናዜታውላ ይሄ የኔ ምግብ ነው። የእነሱን አሳያችኋለሁ። የዛ አንዷ ነው። ይሄ ደግሞ የአንዷ ነው አሲር ብርቱካል። ሶስታችንም አሲር ብርቱካል ይዘናል። የብርቱካን አሲር የነ የበናት ፉል አምዷ አምጠታለች። ዋነማባህበት ፉል ተባን ፉል የሀበሻ ፉል ነው የምወደው ካላስ ይሄን ይመስላል። ቤተሰቦች የነበረን ቆይታ በጣም ደስ ይል ነበረ። እስተምታና አላህ ገንዘብ ይስጠን ሀብት ይስጠን። ሀብት ላለው ሰው ህይወት ደስ ትላለች። ጠባአን እስተምታ ፊሀን። ለምንድን ነው በችግር ተቆራንተን የምንኖረው? ሀብት ይስጠን። ሀብት ሲኖረን ደግሞ የምንሄድበት በሙሉ ያምራል። የሚያምር ነገር ሁሉ እናያለን ማለት ነው። እና የሀገሬ ልጆች ይህን ይመስላል። እንግዲህ ይህ ያያችሁት ነው። ድጋሜ ይሄ ነው ያው እንደመታየት ፎቅ ፎቅ እና ሰብስክራይብ አድርጉኝ። ከወደዳችሁት ደግሞ የት ይጀረ ስራ አላችሁ። ኢንሻላህ መዲና ሙነወራ የመሄድ ሀሳቡ አለኝ። ከተሳካ ከኔ ጋር መሄድ የምትፈልጉ ካላችሁ ጥሩኝ። ነመውጆዳ መዲና ሀሳባን መዲና መሄድ የምፈልጉ፣ ባይ ባይ። ሰብስክራይብ አድርጎ